የፍጻሜ መጀመሪያ። በዓሉ ግርማ። ሰላም፣ እንዴት አላችሁ? የተወደዳችሁ የወገኛ ተረክ ቤተሰቦቻችን ዛሬ ጭጋግና ጠል ከተሰኘው የአጭር ልቦለዶች ስብስብ መጽሐፍ ውስጥ የበዓሉ ግርማን የፍጻሜ መጀመሪያ የተሰኘውን ልቦወለድ ነው የምናቀርብላችሁ። በነገራችን ላይ በዓሉ ግርማ በረጃጅም ልቦወለዶቹ የሚታወቅ ቢሆንም አጫጭር ልቦለዶችንም ጽፏል። ከጻፋጩ አጫጭን ልቦለዶች መካከል አንደኛው ይህ የፍጻሜ መጀመሪያ የተሰኘው ነው። በዚህ በጭጋግና ጥል መጽሐፍ ላይ በርካታ ደራሲያን የተሳተፉበት ነው። ለምሳሌ አክል ዳኛቸው ወርቁ አለ። ዳኛቸው ወርቁንም በረጅም ልቦለዶቹ ነው የምናውቀው። ነገር ግን እንደዚሁ አጫጭር ልቦለዶችን ይጽፋል። ሁለት አጫጭ ልቦለዶች አሉት እዚህ መጽሐፍ ላይ። ጋሽ ስብሐት ገብረ እግዚአብሔርም እንደዚሁ የእሱም ስራዎች አሉ። ባሴ ሀብቴ አዳም ረታም ራሱ አንድ አጭር ልብ ወለድ አለው ዘላን የሚል ሌላ ጊዜ እናቀርብላችኋለን ይህንን እንዲሁም ደግሞ እነ ደምስ የጽጌ እንዲሁም በረጃጅም ልቦለዶቹ የሚታወቀው በተለይ በቃይን መስዋዕትና ቆንጆዎቹ የሚታወቀው ሰርቅ ዳንኤልም በተመሳሳይ እዚህ ስብስብ ውስጥ የእሱም ሁለት አጫጭር ልብ ወለዶች ተካተዋል። ዛሬ ግን የበዓሉ ግርማን የፍጻሜ መጀመሪያ ነው ወደ እናንተ የምናደርሰው። አብራችሁን ቆዩ። ሁላችሁንም ስለምትከታተሉን እንዲሁም ደግሞ ሰብስክራይብ ስላደረጋችሁ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ በዚሁ አጋጣሚ ጥሪ ያቀርብላችኋለሁ። መልካም ቆይታ ይሁንላችሁ። የፍጻሜ መጀመሪያ፣ በዓሉ ግርማ። የምሰጋ ሰው እንኳን አይደለውም፣ ግን በጣም ሰጋው ስለ ስንታየው መስጋት ከጀመርኩ ሰም ብቻ አለው። እንደ ልማዱ ከተሰወረ ቆይቷል፣ ሦስት ወር አልፎታል። መጨረሻ ያየሁት ምሽት የወትሮው ስንታየው አልነበረም። ሳቂታ፣ ተጫዋች፣ ጠጡልኝ ብሉልኝ ማለት የማይታክተው ስንታየው አልነበረም። ሲበዛ ቀልደኛ ነው። ያለ ሳቅ ሕይወት ምንድን ነው ማለት ይወዳል አዘውትሮ፣ እና ይቀልዳል፣ ይስቃል ስቆ ያሳስቃል። ቀልድ ሲያልቅበት ያ ቀልድ ትዝ ይላል ብሎ ይጠይቀኛል። የቱ ልጅ? ሶስተኛው። እና ሶስተኛውን ቀልድ እያስታወስን መሳቅ እንጀምራለን። ለምናውቀው ቀልድ ሁሉ ቁጥር ቁጥር አድርገናል። እኔ አንዳንዴ በቁጥሩ ቀልዱን ማስታወስ ይሳነኛል። እሱ ግን ምንም አይረሳውም። የሚደንቅ የማስታወስ ችሎታ አለው። ማስታወሻ አይይዝም። ከትምህርት ቤት ጀምሮ ማስታወሻ ሲይዝ አይቼው አላውቅም። ዓመት ሁለት ዓመት ቆይቶ ያን ቀን የተባለውን ወይም የተደረገውን ነገር ሲጠይቁት ግን አንድ በአንድ ዘርዝሮ ያስረዳል። ማንኛውንም ነገር እንደ ፎቶግራፍ ማንሻ ቀርጾ ለማስቀረት የሚችል ጭንቅላት አለው። ምናልባት ለዚህ ይሆናል ደራሲ የሆነው። አንድን ሰው ደራሲ የሚያደርገው ምን እንደሆነ ባላውቅም ቅሉ እንደ ዕድል ሆኖ ከስንታየው ቃለ ህይወት ሌላ ደራሲ በቅርብ የማውቀው የለኝም። ሁሉም እንደ ስንታየው ከሆኑ ግን ከሩቅ ሊሸሿቸው የሚገባቸው ፍጥሮች ናቸው። እውነቴን ነው። ለጓደኝነት አንድ ደራሲ ይበቃል። እሱም በስንት መከራ። አይ ስንታየው ለሚያደርገው ነገር ሁሉ ልክ የለውም። ሲጠጣ እንዳሳ፣ ሲወድ እንደ ጳጉሜ ውሻ፣ ሲቸር እንደ ንጉስ፣ ሲያጣ እንደ ቤተክርስቲያን አይጥ ነው። ለነገ የሚለው ነገር ከቶ የለውም። የሚያደርገው ነገር ሁሉ ከልክ በላይ መሆን አለበት ከእሱ ጋር አብረውት እንዲስቁ ሲስቅ ከእሱ ጋር አብረውት እንዲያለቅሱ ሲያለቅስ ይፈልጋል ሕይወትን ካልኖርከው እንዴት ልታውቀው ትችላለህ የሚል ፈሊጣለሁ አለው ኃጢአት ነው የሚለው ነገር ያለው አይመስለኝም ሕይወት ያለ ኃጢአት ልትሠራ አትችልም ከኃጢአት ባሻገር ምንም የለም ሕይወት በራሷ ፍጻሜ ናት ባይ ነው እና ይኖረዋል መጽሐፍ ሲጀምርም እንደዚሁ ያበዘዋል ከእያንዳንዱ ቃላትና ከእያንዳንዱ አረፍተ ነገር ጋር እየተጣላ እየተጨቃጨቀ አማን ሲወርድም እየተዋደደ እህል ውሃ ወይም እረፍት ሳይል ልቡ ውስጥ ያለውን ሐሳብ አውጥቶ በውበት ወረቀት ላይ ካላሰፈረ ቀን አይልም። ሰው አያነጋግርም። ሌላ ደስታ አይኖረውም። ከፈጠራ ሥራ ምትሃት ስር ይወድቃል። ለጥበብና ለውበት ፍጹም ተገዢ ይሆናል። አንዳንዴ ስመለከተው አንድ የማይታይ ኃይል የሚያመልክ ወይም የሚያነጋግር ይመስለኛል። የውበት አምላክ ካለ አንድ በቅጽበታዊ ጨረፍታ የማየው ከስንታየው ቆንጆ ገጽታ ላይ ነው። ቆንጆ ፊቱ አንዳንዴ ዝም ብሎ ጸጥ ብሎ ይፈካል። ፈገግ ወከክ ፈካ እያለ ጸዳል ብርሃን እየሆነ ይሄዳል። ብዕሩ ይንደረደራል፣ ቀለሙ ይፈሳል። የሆነ ነገር ሲሰምርለት ትንፋሽ ያለው መስሎ አይታይም። ልቡ ቁሞ ይሆን ላለሁ አንዳንዴ ውበት ልብ ያቆማል። በል እና በውበት አምላክ ፊት ወጣት ይሆናል። ውብ ወጣት አጠገቡ መኖሬን ፈጽሞ ይዘነጋል። አንዴ መጽሐፍ ከጀመረ ከድርሰቱ ውጭ ላሉ ምንም ነገር ህላዌ የለውም። እኔም በሆን አላስቸግረውም። የፈጠራ ውበት ጭንቀትና ደስታ ስለማይገባኝ ነው መሰለኝ። በልቤ ለምን ነው ይህ ሁሉ ጭንቀት ምንድን ነው እያልኩ ያደረበት ምትሃት እስኪያልፍለት ድረስ ዝም ብዬ ጠብቀዋለሁ። ምትሃቱ በላይ ላይ እንዳለ ከቀጠለም ጥየው ሄዳለሁ። አንዳንዴ ቀና ብሎ በረጅሙ የደስታ ትንፋሽ ከተነፈሰ በኋላ አለህ እንዴ ይለኛል አዎ እንዴት ነው ውብ ነበር ስንት ሰዓት ነው በማለት በደስታ እጆቹን እያሼ ውብ ነበር ሂደን ይህን ቀን እናክብረው ጅን ቶኒክ ለዘላለም ይኑር ታውቃለህ ዛሬ አንድ ነገር ተረዳው ስለ ሰው ልጅ ይለኛል በየጊዜው ስለ ሰው ልጅ አንዳንድ ነገር ይረዳል ምን ልጅ ታውቃለህ ውበትን ከማድነቅ ደረጃ ላይ የደረሰ ሰው በልቡ ክፉ አይደለም፣ ሊሆንም አይችልም። አይመስልም? እውነት ለማንኛውም ነገር ዛሬ ከአንዱ ባህርይ የተረዳሁት ይናቅ ከምትፈጥራቸው ባህርያት ተመልሰ ትማራለ። ከሚፈጥራቸው ባህርያት ተመልሶ የማይማር ወይም ስለ ሰው ልጅ አዲስ ነገር የማይጽፍ ደራሲ የሞተ ነው። አይመስልም? አሁን እሱን ተውና ሂደን እንጠጣ። ከሕይወት ጋር ፍቅር ይዞኛል እና ለህይወት ውበት መጠጣ ትፈልጋለሁ። ለምን በጅን ቶኒክ ለመስከር እንደሚፈልግ አይገባኝም። ዘላለሙን በህይወት አረቄ እንደሰከረ ነው። ሲደሰት ብቻ አይደለም የሚጠጣው፣ ውበት አልታይ ያለ ውለትም ይጠጣል። ከውበት ጋር ያልተሞሸረለት ድንገት ያረጅብኛል። ውበቱ ከፊቱ ይጠፋል፣ ጥርሱ ያገጣል፣ ግንባሩ ይቋጠራል። ሕይወቱ እውስጡ ታፍኖ ሊፈነዳ ይደርሳል እና ይጠጣል። ለውበት አምላክ ብዙ ጅን ቶኒክ ይለዋል። ግን ብዙ የሚጠጣው አንድ መጽሐፍ ደርሶ ጨርሶ ሌላ ሀሳብ በሚጸንስበት ጊዜ ውስጥ ነው። ያኔ ዝምታ ያበዛል። ዝምታው መጨረሻ የለውም። በዚያን ወቅት ቢኮረኩሩትም አይስቅም፣ ዝም ብሎ ይተክዛል። ዝምታው ግሩም ነው፣ ውብ ነው፣ ድንቅ ነው። ጭንቅላቱ ውስጥ ግሩም ሀሳብ ትር ትር ሲል የሚሰማኝ ይመስለኛል። ብሩህ ገጽታው ላይ ችግር ምንድን ነው? የሕይወት ውበቷ ከመኖር ላይ ነው የሚል ይነበበኛል። እና ሁል ጊዜ እንዲያስብና እንዲጽፍ ፈልጋለሁ። ላናግረው አልሞክርም። አንድ ቃል ሳንለዋወጥ ብዙ ቀንና ምሽት አብረን እናሳልፋለን። አውቀዋለሁ፣ ያውቀኛል። ዝምታችን በቂ ነው፣ የግድ መነጋገር የለብንም። አብረን እስከሆን ድረስ ዝምታችን ያስደስተናል። እንደ እውነቱ ከሆነ በዝምታችን ውስጥ ብዙ የምንግባባበት ነገር እንዳለ ይሰማኛል። እኔም ሆንኩ እሱ አንዱ ሌላውን ለማስደሰት የምናደርገው የተለየ ጥረት የለም። የልብ ጓደኞች ነን። በቃ እኔ ለሱ ከዚህም በላይ ነኝ። ማለቴ እኔ ለሱ ከጓደኛም በላይ መሆኔን ብዙ ጊዜ ነግሮኛል። የሚጽፈው ለእኔ ነው። እኔን ፊቱ ቁጭ አድርጎ ነው የሚጽፈው። ካለ እኔ ሌላ ታዛቢም፣ ተመልካችም፣ አንባቢም ሆነ ሀያሴ አያውቅም። አሁን የምጽፈው ነገር ህሊናን ያረካው ይሆን የሚል ነው የመጀመሪያው ጥያቄ። በነገራችን ላይ ህሊና አባላለሁ። ህሊና ይፍረደኝ። የሚጽፈው ነገር እኔን የሚያረካኝ መስሎ ካልታየው ወይም ከተሰማው በሐሳቡ ወደፊት አይገፋም፣ እዚያው ይገድለዋል። በእኔ ምክንያት ስንት ጥሩ ሐሳብ ገድሎ እንደጣል አላውቅም። እርግጠኛ ነኝ ብዙ ናቸው። ኃላፊነቱ ይሰማኛል፣ ይከብደኛል። እኔ ማነኝ? ሌሎች ታዛቢዎችን እያሰብክ ጻፍ፣ እኔን ተወኝ እለዋለሁ። ምን እርግማን በሆንበት እና ምን ቢጠላኝ ግን አይተወኝም ምን ማለት ነው ደርቅ ያለው አትቀልድ ቀልዴን አይደለም የምለው አዲስ ነገር የለኝም ሌሎች ያላሉት ያልዳሰሱት ምን አዲስ ነገር ልል ወይም ልፈጥር ይችላለሁ ብዙ በጻፍክና ባነበብ ቁጥር ብልህ ከሆንክ የምትገነዘበው ነገር ቢኖር ዝም ማለት የሚመረጥ መሆኑን ነው እውነቴን ነው የገደል ማሚቶ ከመሆን ዝምታ ይመረጣል በራሴ የዝምታ ጥልቀት ውስጥ መስመጥ ራሱ ውበት ነው አለኝ ሶስት ልብ ወለድ ብቻ ጽፈ እንዴት እንዲህ ማለት ትችላለህ? እኔ ካንተ ብዙ ነገር ነበር የምጠብቀው አልኩት። ከሶስት ልብ ወለድ በላይ ለሄዴም የማልችል ቢሆንስ? ማንም ከልኩ አያልፍም። አንዳንድ ሰዎች አንድ ልብ ወለድ ጽፈ ያቆማሉ፣ እንደኔ ያሉ ሦስት ጽፈ ያቆማሉ፣ ሌሎች የታደሉ ደራሲያን 10 15 ወይም ከዚያ በላይ ይሄዳሉ። አዲስ ነገር ለማለት ወይም ለመፍጠር እስኪችሉ ድረስ ቢቀጥሉ ጥሩ ነው። እኔን የሚያሳዝኑኝ ምንም አዲስ ነገር ለማለት ወይም ለመፍጠር ሳይችሉ ለመቀጠል የሚፈልጉ ጅሎች ናቸው። ደግሞ ምንድን ነው አዳዲስ ነገር ለማበርከት የማይችሉ መሆናቸውን በወቅቱ ተገንዝበው ዝምታን የሚመርጡ እንዳልኩ ብልሆች ብቻ ናቸው። እኔም ብልህ ነኝ ጉረኛ ባትለኝ ብሎኝ ዝም አለ። በልቤ ዛሬ አለቅህም አልኩና እንደ እውነቱ ከሆነ ልጅ ነህ ብዬ ጮኩበት። እንዴት እስቲ ንገረኝ አለኝ። ነገርኩት። ታላቅ አብዮት በመካሄድ ላይ ይገኛል። አሮጌው ስርዓት እየሞተ አዲሱ እያቆጠቆጠ ሲሄድ እናያለን። ማህበረሰቡ እንዳለ በእንቅስቃሴ ላይ ነው። እያንዳንዱ ቀን በእውነት አዲስ ነው ማለት የተፈጥሮን ህግ ተከትሎ መሽቶ የሚነጋ ተራቀን አይደለም ወይም አይመስለኝም። እኔ እንደ እውነቱ ከሆነ ካለፉት ስምንት ዓመታት ጀምሮ ሰለቸኝ ረዘመብኝ ያልኩት ቀን ትዝ አይለኝም። እያንዳንዱ ቀን የራሱ ገድል፣ የራሱ የሆነ ሽንፈትና ድል፣ የራሱ የሆነ ውበት አለው። ኢትዮጵያ ላይ በዘልማድ ነግቶ የሚመሽ ቀን የለም። ታዲያ ይህ ሁሉ ምንድን ነው? ለደራሲያን ከዚህ የበለጠ የወርቅ ማዕድን ከዚህ የላቀ ልምድ ከዚህ የተሻለ ታላቅ ትምህርት ቤት ምን አለ ሂድና ጻፍ ብትፈልግ ዝፈን ቢሻህ አልቅስ ግን ጻፍ ሁሉም በመረጠው መልክ መታገል አለበት ትግል የሌለበት ህይወት የለም ግን ትግል ሲባል መጀመር ያለበት ከራስ ነው ትልቁ የሰው ልጅ ፈተና ትግል ከራስ ሂድና ጻፍ ቃላት ኮረት ወይም ድንጋይ አልሆኑም ውበት ሞታ አልተገነዘችም አዲስ ውበት አዲስ ሳቅ አዲስ ተስፋ ሞልቷል በየመንገዱ በየፋብሪካው በየማሳው ሂድና ጻፍ በዚህ ጊዜ ብዕሬን ካፎቱ ልክተት የሚል ደራሲ ኔ እንጃ በማለት ነገርኩት ጨቀጨኩት ደርቅ ያለው አልኩ አሰማኝም የውበት አምላክ ፊቱን አዙሮብኛል በቃ አላምንም ወይስ ሌላ ምክንያት አለ ምን ሌላ ምክንያት ይኖረኛል ምናልባት አብዮቱ አስጠልቶ እንደሆነ የፈጠራ ሰዎች ስትባሉ መቼም ስሜታዊ ናችሁ በአብዮት ላይ እምነት ለሰው ልጅ ፍቅር እንዳለኝ ታውቃለህ። ታዲያ ምንድን ነው ደርቅ ያለው ስልህ፣ ለምን አይገባህም? አይገባኝም ብየው ከፊት ለፊታችን የተደረደሩትን የአረቄ መለኪያዎች ደፍቼ ተነሳው። አይኖቹን ለማመን ያቃተው ይመስላል። አንዴ ወደ ፈሰሰው ጅን፣ አንዴ ወደ እኔ እያፈራረቀ ሲመለከት ቆየ። እንዲሁኜ አይቶኝ አያውቅም። ዛሬ ምነካ አለኝ። መኑኛለሁ። ተለወጥክብኝ ያው የድሮ ህሊና ነኝ ግራ እንደ ተጋባ ከፊቱ ላይ ይነበብ ነበር ጥሩ ጂን ለምን ታፈሳለጃል አለኝ ያረሳሳኝ ከእንግዲህ ይበቃል እኔ ያንተ አስተማሚ አይደለውም። ከፈለክ ጂን ከተጠመቀበት ጋን ውስጥ ገብዘ ልትሰምጥ ትችላለህ ድንገት ምን ፈሪ እንዳደረገ አላውቅ ደፋር ትመስለኝ ነበር ገደል ግባ አልኩት የምሬን የት ልትሄድ ነው ጂን የሚጠጣ ሌላ ጓደኛ ፈልግ ያልገባ ነገር አለ አዎ ከእውነት አትሽ ብየው ጥየው ሄድኩ። ይህ ከሆነ ቆይቷል። ምናልባት ዘላለሜን እንድሰቃይ ፈልጎ ይሆናል። የትም ሚዶ ጠፍቶ የቀረው ብቸኛ ተደራ ሲያኑ አይደለው። እየተሰቃየው እንድኖር ፈልጎ ነው። ወደ ሞት ሰደድኩት። የሞተ ምን አለበት? አረፈ፣ ተገላገለ። ቀሪው ይጭነቀው። ምነው ባል ተናገርኩት? ኃጢአቴ ከበደኝ ሳይታወቀኝ እምባይ መጣ? በአንድ ፊት ደግሞ ንዴት አደረብኝ። የምን አትርሱኝ ነው? እሱ ሆነ ብሎ ይሆናል እንዲህ ያደረገው። ዘላለሜን እንድረሳው፣ ማን ተረስቶ ለመቅረት ይፈልጋል? ከሞቱም በኋላ በተለይም ደራሲያን። ይሁን ግን አሁን ምን አለበት ጠያቂ አድርጎኝ ባይጠፋ። ሰይጣን የመጣው እምባ አልወረደም፣ አይኔ ላይ ደርቆ ቀረ። ድንገት የቤቱ በር ሲንኳኳ ሰማው። ማን ነው? ይግቡ። ስንታየው ነበር ውበት የተላበሰ ጤናማ ወጣት መስሏል። የት ነበር ካንተ? ረጅም ሱባኤ ገብቼ ነበር። መጥፎ ስጋት ላይ ጥለኝ ነበር። ምን ነው? ምን አደረግኩ ጃል? ምን በደልኩ? አንተም ለሰው ትጨነቃለህ እንዴ? ምን ማለት ነው? ልቤ ከድንጋይ የተሰራ መሰለ። ስለሰው ሰው ደንታ ያላት መስለኝም ነበር። ይህን ሁሉ ዘመን አብረን ስንኖር ለኔ ያለ ግምት ይህ ነበር? ይገርማል። ለምን ልጄ ምን እንዲህ ያሰኘ? ግን አሁን ተለውጣል አለኝ። እንዴት እስቲ ንገረኝ አልኩት። አሁን ስሜት አለህ። በፊት ሁሉንም ነገር ከርቀት የምትመለከተው ትመስለኝ ነበር። ደንታ አለ፣ ለካ ስሜት እንዳለ አላውቅም ነበር። ተደራሲ ሁሉ ደንታ ያለው አይመስለኝም ነበር። ለማንኛውም አመሰግዳለሁ። ስለምኑ ልጄ? የውበት አምላክ ታርቆኛል። አዲስ ስራ ጀመርክ? ስለሱ ኋላ ጫውታለሁ። ቆንጆ ውብ ሐሳብ ነው። አሁን እንሂድና ይህን ምሽት እናክብረው አለኝ። ጊዜ አላጠፋውም። ስለ አዲስ ሥራው ለመስማት ቸኩዬ ነበር። ተያይዘን ወጣን። እንደወተት የነጣ የጨረቃ ብርሃን ጨለማው ላይ ነግሷል። ግሩም አይደለች አልኩት። ግሩም ናት፣ ውብ ናት። ዓለም ከሷ ጋር ይስቃል። ኮከቦቹን እያቸው። ሰማዩን ተመልከተው እና እኔንም አለኝ። ሁሉንም ተመለከትኩ፣ እሱንም ጭምር መኖር ደግ ነው፣ ቆንጆ ነው አልኩት። መኖርና መጽሐፍ አሁን ውብ ነው። በነገራችን ላይ ፍሬ አይደለውም አለኝ። ፈገግታ ብቻ ሆኖ ነበር።